ተቀደሰ ዓላማ ለአንድ ላይ ለመምከር በመጀመሪያ ዛም ከዚህ መታችሁ ልታወያዩነት ለቀረባችሁት ምስጋናዬን እያቀረብ የችግሩ መንስኤ ላሊበላ ላይ ምንድን ነው ለሚለው መንስኤው ከኛ አይወጣም። ችግሩ መንስኤ አንዱ ቁጥር የእኛ እንደ ልብሳችንና እንደ መልካችን የተዥጎረጎርን ስለሆነ ነው። በአንድነትና በአንድ መልክ ብንሆን ይህን ነገር የማይመጣብንም ነበር፣ ይሄ ነገር አይፈጠርም ነበር። እና ትልቁ ችግር የኛ አንድ አለመሆን፣ ለመሪዎቻችንም ቢሆን ላለመመቸት፣ ለመከላከያ ሰራዊታችንም ቢሆን ላለመመቸት ይሄን ሁሉ አዳርጎብናል። ይሄን ሁሉ የተደረገብን ነው። እናንተ አንገት እንድትደፉ፣ እኛ አንገት እንድንደፋ የተደረገበት እድል ነው ያለው ማለት ይቻላል። ምክንያቱም እኛ ወደ እናንተ ጩኸን መድረቁ መንገዱ ክፍት ሆኖ የተለያዩ ነገሮች ለዚች ከተማ የሚያስፈልጋት ለህዝቡ የሚያስፈልገው ነገር እንዳይመጣ ሸለቆ ሁሉ ዝግ ሆነ። የዚህ ሸለቆት ነጻ ለማድረግ የኛ አንድነት የኛ አንድ አይነት አቋም ያስፈልግ ነበር። እኛ በአንድ አይነት አቋም የለንበትምና እኛን አሁን እንደ እንደተሰባሰብ ነው አሁን ይቀርበን ለውይይት እንደደረግ እንደደረግነው በአንድነት ብንጠመድ ሰላሙ በቅርብ እንደሚመጣ ወይም ደግሞ ቀርቦንም እንዳለ ላረጋግጥ እወዳለሁ። ሌላው እኛ አንገት ደፍተን እኛ ዝቅ ብለን እኛ እየተራብን ማንን እንደግፍ? ለማንን እንናገር? ስለዚህ እንኳን መጣችሁ ችግራችን ውሰዱ። ባላችሁት ጎን፣ ባላችሁበት አቅም፣ ባላችሁ በምትሰማሩበት እኛ ከጎናችሁ እንሁን እናንተ ከጎናችን ሁኑ አይዟችሁ በሉን፣ እንበርታ፣ ችግሩን እንፍታ። ችግሩ ያልተፈታበት እናንተም ወደኛ ቀርባችሁ የኛን ችግር ወስዳችሁ በአጭር ጊዜ መፍትሄ ለመስጠት እኛ ደግሞ ለእናንተ ቀርበን ይሄ ይሄ ያለው ብለን መንገድ እንኳ አሳይተን መንገድ እንኳ አሳይተን ይህን ደፈጣ የተያዘ ነው እንዲህ ያለ ነው ብለን ለመናገር አንገታችን ደፍተና ያለ ነው። በነናገርስታ ደጃፋችን ሲጫር ነው የሚያመሸው፣ ሲደበደብ ነው የሚያመሸው። ኢትዮጵያ አይደለም ዛሬ ተሰልጥኖ በህገ ልቦና በስርዓት የምትመራ ሀገር ነበረች። በእውነት ዛሬ መንገድ ተሳስተን ነው። ሰው የየአካባቢው መንገድ ከሳተ እንደዚህ ነው፣ ውልፍልፍ ነው የሚለው ሲሮጡ የታጠቁት ሲሮጡ ይፈታል እንደሚባለው። ማንንም ለመውቀስ አይደለም፣ ሁሉም እኛ ነን እና ሰራዊት እኛ ነን። የሰራዊቱ ልጆቹ የወጡት እኛ ነን። ሁሉ ም እኮ እኛ ነን። ግራ እጅኛነን ቀኝ እጅኛነን አካላት በሙሉ እኛ ነን። እንዴት ነው ነገሩ? አሁን ሰራዊቱንም እያስቸገር ነው ያለ። ነው አያምጣብን እንጂ የጠረፍ ጦርነት ቢመጣ እንደት ልንሆን ነው? ሌላ ዜጋ ክልል ሰብሮ ማለት ድንበራችንን ሰብሮ ኢትዮጵያን ደፍሮ የሚመጣ ቢሆን አይደለም ወጣቱ እኔ የፈለገውን መቀነሴና ዙሬት እጋደላለሁ። አለሁ እዚህ። ግን ልጀ ልጀን ሲገለው ወንድሞ ወንድሞ ሲገለው ምን አይነት ፍርድ ነውን የምሰጠው? አሁን ህዝቡ እኮ ጨንቆት ወዴት እንደሚሄድ ነው ያጣው። በቃ ግማሹ እየፈረጠጠ ሰው ሀገር አልቋል ሄዷል፣ የለም ሰው። ነገ ምንም እንደምንሆን አይታወቅም? እንዴት ሰው ተምሮ በአሁን ጊዜ ቴክኖሎጂ በበረታበት ጊዜ በዚህ እኔ አዝናለሁ በእውነት ትንሽ እንዳው ስለሚገባኝ ነው መሰል ማልቀስ ነው ስራዬ ሌላ ምንም ወደ እግዚአብሔር ነው ማለቅ ሰው። ስድስት ዓመት ሙሉ ኮሮናን ጨምሮ ከኮረና በኋላ በተለይ በሰሜኑ ጦርነት ከሞት ከኢኮኖሚ መቀዛቀዝ በተጨማሪ የመንግስትም የባለሀብትም ንብረቶች ወድመዋል። እስካሁንም አልተተኩም። ቀጥሎም ደግሞ አሁን ያለው የእርስ በርስ ጦርነት ጥቂት ወራቶች የቀሩት ሁለት ዓመት ለማስቆጠር አጠቃላይ ወደ ተባባሰ ችግር ወደ ስደት፣ ወደ ተለያዩ አካባቢ እንደሄዱ ወጣቶች ተዳርገዋል። ረሃብ፣ በሽታ እና የተለያየ ስቃይ እየደረሰብን መሆኑ ይታወቃል። ሌላው ላሊበላ ከሌላው አካባቢ የተለየ አልነበረ። እንደውም ቅዱስ ላሊበላ የሀገራችን ትልቁ ቅዱስ ስፍራ የሀገራችን ትልቁ የቱሪስት መዳረሻ መሆኑ ይታወቃል። እንደኛ ፍላጎት እንደ አባቶች ጸሎት ቅዱስ ላሊበላይ ቅዱስ ላሊበላ ከተማ ላይ ጦርነት አይገባውም ነበር። ነገር ግን በተደጋጋሚ ቀደም ብሎ በተለያዩ መድረክ መድረክ የመንግስትን ጥሪ በማክበር የህዝብ ህዝቡ መፍትሄ ነው የሚለውን ቀና የሆነ ሀሳባችን ለመስጠት ወደኋላ ኋላ አላልንም። መቼም እንደ ሰላማዊ ነዋሪ ወይም እንደ ትልቅ ሰው በእኛ በኩል ለጦርነት እንዘጋጅ ወይም ጦርነት እንቀስቅስ ለማለት አይገባንም። ስለዚህ መንግስት እያለ ያለውን በተለያየ ሚዲያ ያሰማለሁ። ለሰላሙ መንግስት በሰላማዊ መንገድ ለመፍታት ቁርጠኛ ነው እየተባለ መንግስት በተደጋጋሚ ሲናገር ስለምናዳምጥ መንግስትን አሁንም እኛ ጠንከራ አድርገን የመጀመሪያ መፍትሄ አድርጎ በሰላማዊ መንገድ በድርድር አትራፊ የሆነው ይሄ ስለሚሆን ጦርነት አውዳሚ ነው ለተባባሰ ችግር ስለዳረገን ጦርነቱ እንዲቆምልን እንፈልጋለን። ዛሬ እንደገና እንወለዳለን ብዬ አስባለሁ፣ በተለይ ለቡግናዎች ማለት ነው። ስለዚህ መወለዳችን እያበሰርኩ እና እየተናገርኩኝ ወደ ሀሳቤ ለመግባት ቅድም በመነሻ የተሰጠን ምንድነው፣ የጎደለን ከማን ምን ይጎላል፣ ከመንግስት ምን ይጎላል፣ የሚትን ሀሳቦች ለመስጠት ያክል አንደኛ በውሸት ፕሮፓጋንዳ እና በውሸት ትርክ እና ሰላም በማይናፍቃቸው እና የሰላም አውጅ በማይመኙ ጽንፈኛ ኃይሎች ማህበረሰባችን፣ የመንግስት ሰራተኛችን፣ የንግዱ ማህበረሰብ፣ ወጣቱ እስቲላው የሃይማኖት አባቶችም ጭምር ተንጠዋል፣ ተወስደው ነበረ። አሁን አሁን ነው በሚደረጉ የመከላከያ አመራሮች ውይይትና የፖለቲካ አመራሮች ውይይት እየተመለሰ የመጣው ወደ ቀልቡ የገባው ማለት ነው። ስለዚህ በውሸት የመናጥ ያልሆነን ሆኗል፣ ያልተደረገውን ተደርጓል በሚል እውነትን በሚያዛቡ ኃይሎች እና ጽሁፈኞች ተንጧል፣ ማህበረሰቡ ተወስዷል። አሁን ነባሪያ ሁኔታውንና እየተካሄደ ያለውን በጣም አሰቃቂና ሰቆቃ ሲያይ ነው ወደ ቀልቡ እየተመለሰ ከአመራሩ ጎን ከዘጣ መዋቅሩ ጎን ለማድረግ ለመሆንና ሀሳብ ለመስጠትና እኛንም ለማገዝ የጀመረው ማለት ነው እና በሀሳብ ፕሮፓጋንዳ የመሸጥ ባህሪዎች ታይተው ስለነበር ነው የሚል ሀሳብ ስላለኝ ነው። ምናልባት ጦርነት በሽታ ነው፣ በስግግብ አእምሮ የሚፀነስ ከራስ ወዳድነት አስተሳሰብ የሚነሳ መሆኑን ህዝቡ አልተገነዘበውም ነበር። አላዳመጠንም ነበር እኛ እንደ ቡግን አላዳመጠንም ነበር። በእውነት ነው የምላቸው እዚያ እስከምንወጣ ቸኮሎ ነበር። ሁለት ሺህ አስራ ስድስት መስከረም መከላከያ ይዞ እስከሚወጣ ቸኮሎ ነበር። አሁን ናፍቀ ነዋል አግኝቶታል። ስላየው ናፍቅ ነው እስከምን ወጣ የቸኮለው ማህበረሰብ ማለት ነው። እና በሐሰት ተሽቶ የነበረ ህዝብ ስለነበር አሁን ወደ ቀልቡ እየመጣ ነው። ይህን ማጠናከር እና ማየት ይጠይቃል ማለት ነው። ላስታ ላሊበላና ቡግና ላይ ጽንፈኛ ብለን እናሽሞ ነው መዋለ እኔ ምን አይነት ስያሜ እንደተሰጠው ራሱ አይገባኝም። ጽንፈኝነት እኔ የምተረጉመው የተለያዩ የፖለቲካ ርዕዮተ ዓለሞች የሚከተሉ አንዱ በአንዱ ጎራ አንዱ በአንዱ ጎራ ተከትሎ አንዱ ለአንዱ የሚሰጠው ስያሜ ነው። እኔ በዚህ ጽንፈኝነት የሚያከናውኑት ተግባር የጭራቃዊ ተግባር እንጂ የሰዋዊነት ተግባር አይደለም። በቃ ጭራቅ ነው፣ እኔ በውስጤ ማለት ነው። ጭራቅ ነው እንደዚህ የሚሰራው። በታሪክም ሰምቼ አላውቅም። እኔ እስከኖርሁበት ዘመንም እንደ እንዲህ አይነት ድርጊት ሲፈጽም አይቸም ሰምቼም አላቅም። እንውሰድ የሴፍቲኔት ተጠቃሚ ሆና እምትበላው የምትቀምሰው አጥታ በረሃብ አለንጋ እየተቀጣች ይሄ ጽንፈኛ ብላችሁ የምትጠሩት ቡድን የምንጠራው ቡድን የዕለት ጉርሷን ቀምቶ የምትበላው አጣ ከባዶ ቤት ተዘግታ የሰፈሩ ሰው የቡና ቁርስ ነይቤ እያላት የበላች ቆይታ ሁል ጊዜ ቡና ቁርስ በልቻ አልዘልቀውም ተሰቀ ብላ ከቤቷ ተዘግታ ሞታለች እናንተ በምትመሩበት እኛ ባለሙያ ሆነ በምንመራው በምንመረው አገር ማለት ነው የሰባት ዓመት ህፃን በዚህ ጽንፈኛ ቡድን አስገድዶ ተገዳ ተደፍራ እንውሰድ እስኪ፣ በየትኛው አካባቢ ነው የሆነ፣ የወንጀል ማህበራዊ ክስተት ነው፣ ግጭት ይኖራል፣ ግድያ ይኖራል። እኛ አካባቢ ላይ ግን የተፈጸመው ምንድን ነው? ሴት ልጅ ደሙን እንድትመልስ ገዳዩን ሰውዬ እጁን ይዘው ወስደው፣ ሴት ልጅ በአካባቢያችን መቼም ጥይት ማነት ምላጭ ረግጣ ደም ልሳ አታቅም። ሌላም አካል እኛ ካሳ መጋነን እንደዚህ ከባህል ጋር ተያይዞ ችግሮች አሉብን እንጂ እንዲህ አይነት የደቦ ፍርድ ሲፈረድ አይቻላቅም። ምላጭ ሰባ ያን ሰውዬ እንድትገል ተደርጓል። በአደባባይ ማለት ነው። እናንተ በምትመሩት ሀገር ምርጥ የሆነ መንግስት ባለበት፣ ምርጥ የሆነ ፓርቲ ባለበት አንዲት እናት በስመ የፖሊስ ቤተሰብ ናት በሚል ቤቷ ዙሪያዋን እንግዲህ ያስቡት ለአንዲት ህፃን ልጅ ለያዘች እናት አንድ ብሬን ተጠምዶ ከአስራ ሁለት በላይ ልዩ ልዩ መሳሪያ ዙሪያውን ተከቦ አዳር ሙሉ በጥይት ሲመታ አድሮ ጠዋት ላይ ህፃኑ ጡቱን እንደነከሰ ተረሽኖ አድሯል። ይህን የትም አካባቢ አይቻልም። ካሉት ዞኖች ካሉት ወረዳዎች ይሄ ወረዳ አካባቢ ለምንድን ነው ወደ ሰላም ቦታ የማይመጣው? ከሚለው አኳያ፣ ምናልባት አመራሩ፣ ሰላም አስከባሪው፣ አጠቃላይ ባለሙያው ርብርብ እያደረገ ህዝቡን ለማግኘት ሞክሯል። እዚህ ተዋይቶ ከወጣ በኋላ አንድ ሁለት አበበ በሽምግልና ይዟቸው የመጣ ሰው ቢባል ለውጥ ይመጣል የሚለው ነገር በዋናነት ቢታይ ቡግና ብቻ ሳይሆን ለምን እነ ብልባላን አናነሳም? የብልባላ የሀገር ሽማግሌም ካለ አብሮ ምክክር አድርጎ ይዞ መምጣት ተገቢ አይሆንም ወይ የሚለው ነገር በደንብ መታየት አለበት ነው። ስለ ሰላሙ በምን ተጀመረ፣ እንዴት መጣ፣ እንዴት ይፈጸማል? ብዙ ጊዜ ስብሰባዎች ወልዳያም ተሳትፍ ያለሁ፣ ጋሸና ላይም በነበረው ተሳትፍ ያለሁ፣ ብልባላም በሽምግልና ሂጃለሁ። መስቀል ይዘን የታወልብስ ይዘን አይመለሱም፣ ይገደላሉ እያለ ሰው እየተረበሸ፣ ደርሰን በተነሽ ሽምግልና ተልኮ ይዘን በተነን ተልኮ ግን አልተፈጸምም። እርቅ የማይፈልግ የለም እና የአካሎችም እርቅ ይፈልጋሉ። አሁን በአደባባይ ሆነን ገዳፊና ነቃፊ ሆነን እዚህ ላይ ብንሳደብ ምን ብንል ይሄ መፍትሄ አያመጣ። መፍትሄው ምን ይሁን? መፍትሄ የሰጥተውና ሽምግልና በመንደር ሽማግሌ እንድታረቅም እና ስለዚህ መፍትሄው ምንድነው? መሆን ያለበት ወንድሞቻችን ወደ ፌዴራል መንግስት የውጭ በቃ ሌላ ጎረቤታማ የሆነ ሰው ምንድነው ችግራችሁ? ከፌዴራል መንግስት ጋር ወይም ከክልሉ መንግስት ጋር ወይም ከዞኑ መንግስት ጋር ችግራችሁ ምንድነው? የሚል ሌላ አለ። እንታረቃለን ብለዋል ሽማግሌው ሆኜ ሰው እጀ ስለነበር ይህም ነገራቸው ለላኩናው አካል ለከንቲባችን ለራስ ነግረናል። ሰላም እንዲመጣ ከተፈለገ የምጠይቁት እናንተ የህዝቡ ድምፅ ነው በማለት ሶስተኛ ወገን እንዲሁ ጎረቤት አካል አለ መቶ የእኛንም መገዳደሉ ምን ያደርጋል? መቼ ወዲያ ባይከድ ታይኮ ሰው ነው የሞተ ሰው አለቀ። ምን ይደረጋል? ብዙ ሰዎች እኮ አሁን ብዙ ህዝብ እየወደመ ነው። ባዶ ጋር ላይ ገዛ ሰው አለቀ። ስለዚህ መሆን ያለበት ወንድሞቻችን መምጣታችሁ ጥሩ ነው፣ መወያየቱ ጥሩ ነው። መሆን ያለበት የሰው ደም ሳይፈስ፣ በጣም ህይወት ሳይወት ሶስተኛ ወገን መጥቶ መፍትሄ ይስጥ። እንታረቃለን ብለዋል። ይህን ለመናገር ነው። አመሰግናለሁ። የንብረቱን መውደም፣ የመኪና መቃጠሉን፣ የኑሮ ውድነቱን ሁሉ ማን አባባሰው ስንል እነዚህ ኃይሎች ናቸው። ለምሳሌ የኑሮ ማረጋጊያ ተብሎ የሸማቾች እንደውም የቤተ ክርስቲያኑ ይመስለኛል የሸማች ማህበር ስኳርን ኩልመስክ መስክ ላይ እንዴት አድርገው ቀምተው እንደወሰዱት አታውቁም። ማን ነው ይህን ያጠፋው? ስለዚህ ስኳር እዚህ ከተማ ውስጥ ቢጠፋ ማንን ነው የምትወቅሱት ማለት ነው? መንግስት ነው እንደምትወቅሱት። ለድሀ የመጣ የሴፍትኔት እርዳታን መንገድ ላይ አስቁመው እንደፈለጉ የሚጫወቱበት እነሱ አይደሉም? እንደ በህዝብ ንብረት ላይ ለማን ነው የምትሰጡት? መንግስትማ ያለውን ሰጠኩ። በቅርቡ ማዳበሪያ እንዲገባ ኩልመስክ ላይ አራት መቶ ሀያ ወደዛ አካባቢ ኩንታል ኩል መስክ ላይ አቁመው ዘርፈው አላስቀሩትም እንዴ? ማዳበሪያ ለምን አልገባም ብለ ለምንድን ነው የምጠይቀኝ? መንግስት ምን አደረገ? ይህም ሁሉ ችግር የወለደው ማነው ካል ለአማራ ተቆረቆርን የሚሉት ኃይሎች እየፈጠሩት ያለው የሽፍትነት የዘረፋነትና ወደዚህ ቀጠና ሰላም የለም ብሎ ባለሀብቱም ባለንብረቱም ነጋዴውም ከቦታ ቦታ ምርቱን በነፃነት ማጓጓዝ ባለመቻሉ በየቦታው ስለሚቀረጥ ገንዘብ ስለሚከፍል የዛን ዕዳ ደግሞ ከተጠቃሚ ኅብረተሰብ ላይ ስለሚጫን ነው ብለን እንሰብ። ጋሸና ላሊበላ ያለውን ወደ 230 ኬቪ ቮልት ጥናት ተጀምሯል። ገንዘብ የማፈላለግ ስራ እየተሰራ ነው። በረጅም ጊዜ በዚህ ይፈታል ተብሎ ነው። ጥናቱ ተጠናቋል። የትራንስፎርመር የሰብስቴሽኑን አቅም ከፍ ለማድረግ ስድስት ሜጋ ቮልት አምፒር ፓወር ትራንስፎርመር ያለው እሱን ለማሳደግ እየተሰራ ነው። ያሉትን የኤሌክትሪክ ማሰራጫ መስመሮች ለመገባት ከተመረጡ አስራ አራት ከተሞች አንዷ ነች ላሊበላ ጥናት እየተደረገ ነው። የውሃ መገኛ ቁፋሮ አንድ ተጀምሯል። በቀጣይ ዓመትም እንደዚሁ ከሌሎች ድርጅቶች ጋር ይህንን ቁፋሮ ለማስቀጠል የውሃ መገኛ ቦታ ለማስቀጠል ስራ እየተሰራ ነው። ውይይት፣ ሽምግልና፣ የሰላም ጥሪ፣ ምህረት፣ ድርድር ያለምንም ቅድመ ሁኔታ ያላደረግነው ምንም ነገር የለም። የሰላም ጥሪ በተደጋጋሚ ያድርገናል። አሁንም አባቶች ተደራጅታችሁ አስገቡ። እንቅስቃሴዎች ነጻ ሆነው እንዲደረጉ ከተፈለገ ከልባችሁ ከሆነ ጥያቄውን ያነሳችሁት ከልባችሁ፣ እዚህ ላይ ስራ ሰው አንዱ መክረህ ነው። ተደራጁና የሃይማኖት አባቶቹ ስራ መስራት ከዛ መመለስ እናንተ በመክንያቱ ላይ ማመን ነው። ሁለተኛው መንግስት መንግስትን የሚለውን ነገር ተቀበሉ። ሽፍታ ሽፍታ ነው። መንግስት መንግስት ነው የሚለውን አጥብቃችሁ ደጋግማችሁ ወደ ውስጣችሁ አስገቡ። መንግስት መንግስት ነው፤ ከዚያ በላይ የሚታገስ የለም።